እርያድ ያላችሁ እህቶች ማለት ነው፣ ተወንድሞቻችሁ ተእህቶቻችሁ፣ ተጓደኞቻችሁ መቼም በውጭ የምትሰሩት ህጋዊ ፈቃድ የሌላችሁ በእስር ቤት ነው፣ በእስር ቤት የምትገቡ ማለት ነው። እስር ቤት ገብተው ጓደኞቻችሁ አገራቸው የገቡ በስንት ወራቸው፣ በስንት ወር ታስረው አገር እንደገቡ እስር ቤት ስንት እንደሚያቆዩ ይህንን ያላችሁ አክባር በኮሜንት ንገሩኝ፣ የባካችሁ እህቶች ማለት ነው። ለምሳሌ ጅዳዎች በአሁኑ ሰዓት ጥሩ ላይ ነው ያለው። እኔ ወንድሜ ከረመዳን አስራ አምስት ቀን ሲቀረው ተይዞ ነበረ ማለት ነው። ግን ሁለት ወር ከአስራ አምስት ቀን ነው ታስሮ የገባው አገር ቤት። በጣም ጥሩ ነው። በጣም ጥሩ አላቆያቸውም ማለት ነው። በተለይ ሴቶቹን ከስምንት ቀን በላይ አስሯቸውም። ስምንት ቀን ተታሰሩ ፎርም ነው ጎዳው የሚሞሉት አያቆዩቸውም። እንደውም እኛ ሁለት ወር ከአስራ አምስት ቀን የፈጀብን የሆነ ሰው ከኛ መካከል አንድ ሰው ሙቶ ከዛ ሽርጣዎቹ መጥተው ሊወስዱት ያንን ሬሳ ከዛ አናስወስድም ብለን በሀይላንድ በምናም በጣም ተደባደብ ናቸው አሉ ሽርጣዎቹን ከዛ በጣም እንትን ረብሻ ተፈጠራለ። እንደገና ሽርጣዎቹን መውሰድ አልቻሉም። ኮማንዶ ነጹ፣ ጥቁር ረባሽ መጥተው ወሰዱት ያንን ሬሳ አለ። በዚህ ምክንያት እንትኖቹ ጋር ተጣልተን ያው ማዘግ ይተውብናል እንጂ እንደዚህም እያዘገጁ አያዘገዩ ማለይ ማለት ነው። በተለይ ሴቶችን ከስምንት ቀን በላይ አቆዩቸው። ስምንት ቀን እስር ቤት ገብተው ከዛ በላይ ፎርም ነው የሚሞላው። ምንም ዛህማ የለም። አሁን እስር ቤት ሁላ ፋዜ ነው አለ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ድና የተወደዳችሁ የዜድብስ ወይ ላይ ያላችሁበት ሰላማችሁ ብዙ ተትረፍርፍ ይበልልኝ። ወዳችሁና ፈቅዳችሁ ስለምታበረታቱኝ እጅጉን አመሰግናለሁኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱ። ነባሮችም እንደተለመደው ላይክ፣ ሼር እያደረጋችሁ እንዲሁም ሀሳባችሁን በኮሜንት ስለምታስቀምጡልኝ እጅጉን አመሰግናለሁ። ጀዛኩምላ ኸይረን። ዛሬ እንግዲህ እህቶች የምታውቁት ካላችሁ መቼም ከአንዱ አንዱ ሰው ትንባል በየአካባቢያችን የምናቀው የምናየው ነገር የተለያየ ነው እና ስለዚህ ሪያድ ያላችሁት፣ ለምሳሌ ወይ ከእህቶቻችሁ፣ ወይ ከወንድሞቻችሁ፣ ወይ ከጓደኞቻችሁ፣ ወይ ከጎረቤታችሁ እስር ቤት ገብተው እስር ቤት ከገቡ በኋላ በስንት ወራቸው አገራቸው እንደገቡ የምታውቁ ካላችሁ ባካችሁ ነገሩኝ ማለት ነው። ያው እንደነገርኳችሁ በጅዳ ያለው በጣም ጥሩ ሁኔታ ነው ማለት ነው። ግን ሪያድ አላቅም አክባር የለኝም ለኝ ማለት ነው። በነገራችን ላይ ሪያዶች ማለት ነው ድሮ ተድሮ ጀምሮ እንደ ዥዳ አይሰሩም ማለት ነው። የጅዳ ቆንስላ የሚሰሩት በጣም ጥሩ ሰዎች ናቸው። በጣም ሰውን ያስተናግዳሉ ማለት ነው። እዚህ ሪያድ ግን ማለት ነው በጣም በጣም በጣም ድሮ ድሮ አቃል ድሮ ታጠቅን እከታተለው ነበረ ተድሮ ጀምሮ የሪያዶች ያሸግራሉ እንደ እሱ አይንቀሳቀሱም። ያኔ እንደ ዥዳዎች አያስተናግዱም ቶቶሎ እያሉ ነበር መስማማ ማለት ነው። ግን አሁን አክባሪ የለኝም። ስለዚህ እህቶቻቸው ተይዘው፣ ጓደኞቻቸው ተይዘው ሴቶች ማለት ነው እስር ቤት ስንት ቀን እንደሚያቆዩ በስንት ቀናቸው እንደሚያበሩ እስኪ ይህንን የምታውቁ ካላችሁ ነገሩ ማለት ነው። ይሄ እንግዲህ የምህረት አዋጅ ይመጣል እየተባልኩ እኔ የምህረት አዋጅን ነው እንኳ ከስድስት ወር በለጠኝ ማለት ነው። ማንቃቃት ተያዝኩኝ ማለት ነው። ይኸው እንግዲህ እስካሁን ድረስ ሊከፈት አልቻለም ማለት ነው። እምኪን ከረመዳን አፏን ካረፋ በኋላ ብሎ ነበረ። ካረፋ በኋላ ከተከፈተ እሰየው። ከእስር ቤት አንድ ቀን ቢሆን እስር ቤት ሀቂቃ በጣም ይከብዳል። ያው ቢቸግር ነው እንጂ ማለት ነው። ከእስር ቤት በምህረት አዋጁ መግባት ይሻላል ተመጣ ማለት ነው። ግን ምህረት አዋጁ ከአረፋ በኋላ ካልተከፈተ ያው ምንም አማራጭ የለም፣ ያው በእስር ቤት ነው እንጂ ማለት ነው። ስለዚህ አሁን ለምሳሌ በረራ አለ አይደለ? አሁን እስር ቤቱ ሰው ብዙ የለም፣ ዛህማ ብዙ የለም፣ እየቀለለ ነው። እና በአሁኑ ሰዓት የገባ ሰው በጅዳ ምንም አይቆዩም፣ ቶሎ ይሄዳል ብለዋል። የሪያድ ግን አላውቅም፣ ምን እንዲ እንደሚሆን እንደሚሆን አላውቅምና የምታውቁ ካላችሁ እንትን በሉን ማለት ነው፣ ንገሩን። ለምሳሌ አሁን ይሄ በረራ ታይቆም ቆም መሄድ አለብን ማለት ነው። እኛ እስር ቤት ሁነን ወደው በረራ ሰው እስኪጠራቀም ድረስ ተዘጉት ያኔ አለቀም ማለት ነው። ስድስት ወር ሰባት ወር ዘግተው ነው ሰውን አጠራቅመው እንደገና በረራ የሚከፍቱት ማለት ነው። ያኔ በዛን ሰዓት የገባ ሰው ደግሞ ይጎዳል። እና የምታውቁ ካላችሁ አስረዱኝ ማለት ነው። ቻናሌንም እንግዲህ አበረታቱኝ ያው ሰው። ይለፋል ይጥራል፣ አላህ ነው የሚያሳካው። እንግዲህ እኔ ለፍች ያለው ጥሪ ያለሁኝ ታንድ ተሁለት ቻና ለፍች ምንም እንትን እያለልኛ አይደለም። አሁን ደግሞ ይህንን ሶስተኛ እየሞከርኩ ነው። ያው ተስፋ አልቆርጥም። አንድ ቀን ይስተካከልልኛል ብዬ ቻናሌ እገምታለሁኝ። ካልተስተካከለም ደግሞ ችግር የለም ማለት ነው ቢያንስ ገንዘብ እያወጣሁ ጊዜንም ባቃጠልበትም ገንዘብ እያወጣሁ አይደለም፣ በመዳም አይፋይፍ ስለሆነ የምሰራው ምንም ችግር የለም ማለት ነው። አላህ ደግሞ ሁሉንም ነገር ለእኔ ቢያደርገው ኑሮ አይዘጋብኝም ነበረ ማለት ነው። ቢያንስ ተሁለቱ አንደኛውን እንኳ ያተርፍልኝ ነበረ፣ ግን አልሆነም ማለት ነው። እና ይህንን አበረታቱኝ ማለት ነው። ይህም ደግሞ የኔ ካለው የኔ ያለው ካላለውም ደግሞ ችግር የለውም ማለት ነው። እና የምታውቁ ካላችሁ የሪያድ ሆናችሁ በኮሜንታችሁ አሳውቁኝ። እህቶች ተወዳችሁ ማለት ነው፣ ሀቂቃ ተወዳችሁ። እና አንዳንድ ጊዜ እስኪ ያረንዶኛ ሴቶች ትንባለኝ ምን ላይ እንዳለን እኔ አሁን አሁን ነው እየተረዳሁት ማለት ነው። ድሮ እንኳ ራሱ ሀገር መግባት እንኳ በጣም ነበረ የሚያስጠላኝ ማለት ነው፣ ያኔ ተሁሉም ነገር ገና ልጅ ስለሆንኩኝ ይሁን ጉልበቴ ስላል የከመሆን፣ በጣም ነኝ እንጃ። አሁን ደግሞ ይሄን ስድስት ወርና ይሄን ሰባት ወር ማለት ነው ሀገሬ መግባት ፈልጌ ወላይ በጣም ነኝ እንጃ። ሁልጊዜ ማነ ቀልቤን ጥልጥልን እንዳለ ነው። ያው እኔ ሰውነት የዛ ሀገር አለ እንጂ ቀልቢ ያለው በቃ ሀገሬ ሀገሬ ነውና፣ ለሀገሬ አርክልኝ እላችኋለሁ። ያው እኔ ለህር ባሰብኩበት ጊዜ ያው መንገር ከዘጋ ያው ባህርተኛ ብቻ ነው መብረር የሚችለው በአሁኑ ሰዓት እንጂ፣ እኛ ተኮንትራት የጠፋ ነው መብረር አንችልም። ስለዚህ ውዶቼ የምታውቁ ካላችሁ ንገሩ። ምናልባት የእስር ቤቱን ሁኔታ በኤርያድ ያለውን በጅዳ ያለው እንኳ በጣም ጥሩ ነው፣ ደስ ይላል። ጅዳዎች ይመቻቸው፣ አበወላል ይመቻቸው። እንደዚህ ህዝብን በስርዓት ማስተናገዳችሁ በጣም ትለያላችሁ። ኢሪያዶቹም ደግሞ ተጅዳዎች ብትማሩ ለህዝቦቻችሁ ብታዝኑ ጥሩ ነው። ሀቂቃ ማለት ነው። አሁን እንትና ጅዳዎች ራሱ ተጠለብ እንኳ የወጡት መሄድ ይችላሉ ማለት ነው። ግን ኢሪያድ ብቻ ለምንድን ነው እንደዚህ ያደርጉት? እስካሁን ድረስ ይኸው አልተዘጋም ማለት ነው። ይሄዳሉ። ጅዳ ግን ኢሪያድ ቆይ፣ ኢሪያድ ምንድን ነው እንደ ረው? ሱሌይማን ምን እያልክ ነው? ረ መልክ ሱሌይማን ክፈትልን እንጂ እንደ እንውጣልህ፣ እንውጣልህ ማለት ነው፣ እንልቀቅህ እና ክፈትልን፣ ነው የምልህ። መንገዱ ለማን ነው? መልክ ስለሚማል ማለት ነው። እሺ መፍትሕ ባብ ንሮህ ብላ ደህና። እና ይህን ነው የምላችሁ ለዚህ ቻናል ደግሞ አዲስ የሆናቸው ሰብስክራይብ ያደረጋችሁ አበረታቶ ነባሮችም እንደተለመደው ላይ ክሽር ማድረጋችሁን እንዳትረሱ። በተረፈ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ተተረፍረፍ ይበልልኝ እላችኋለሁኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ጊዜ ትትርፍ ፍርፍርልኝ። ባይ ባይ።